ማንኛውም ጥያቄ ያላችሁ ሰዎች ከሙስሊምም ከፕሮቴስታንት፣ ስፔሻሊ ከሙስሊም ካላችሁ ጥሩ ነው። ስለዚህ ክርስትና ላይ ማንኛውም ጥያቄ ያላችሁ ሰዎች መግባት ትችላላችሁ። ማንኛውም ይሄ ሰላም ነው። እንዴት ነው? ጤና ይስጥልኝ ወንድሜ፣ እንዴት ነው? አማን ነው፣ አለን እግዚአብሔር ነው ሲሆን፣ ሰላም አልሐምዱላህ አለን። እንትን ልጠይቅ ነበር እና ትንሽ መጽሐፍ ቅዱስን አየት አየት ያደርዋለሁ እና አንዳንድ ጊዜ ማለት ነው ያው ለማወቅ ያክል በቢል ማለት ነው ጥሩ መጽሐፍ ነው እያየ ያለው ለትምህርት ያክል ያዋለሁ እና ነባለውኝ ምንም ስለማውቀው የሆነ ጥቅሳችን ነበርና አንተ ላይ ማለት ነው ዮሐንስ ወንጌል ምዕራፍ አምስት ቁጥር ሰላሳ ላይ። እሺ ትንሽ አወዛግቦኝ ነበር እሱን ብታስረዳኝ ደስ ይለኛል። ምን ብለ ተርጉሞ አወዛገበ? ምን ብለ ምን ብለ ተርጉሞ ነው ያወዛገበ? ተመለሰ ወንድሜ፣ ችግር የለውም። እዛ ቅዱሱን ከፍትልሃለን። ባይብል ከፈለግ እኔ ጋር አለ ወንድሜ። እሺ ይለኛል አሁን ቅድም እያነበኩት ነበርና፣ እኔ ከፍትልል። ችግር የለም ወንድሜ፣ ረጋ ብለህ ጥያቄዎችን ብቻ ስትጠይቅ ፖላይት ሊመልስ የምጠይቀውን ጥያቄ ፖላይት ሊጠይቅ ችግር የለም። ይኸው ላዙርና ልክፈትልህ። ባይብል እስኪ ምን ብለ ተረጎምኩኝ ይሄ ነው መሰለኝ። አረ እኔ ከራሴ አንዳች ላደርግ እኔ ከራሴ አንዳች ነገር ማድረግ አይቻልኝም እንደሰማሁ ፈርዳለሁም፣ ፍርዴም ቅን ነው የላከኝን ፈቃድ እንጂ ፈቃዴን አልሻምና ይላል እዚህ ጋር ማለት ነው ጋር ምን ብለህ እንደኔ ሀሳብ የተረዳሁት ነገር ማለት ነው የላከኝን ሀሳብ ሲል እዚህ ጋር ላኪው ማን ነው? ተላኪው ማን ነው የሚለው ነው። ላኪው አብ ወልድ መንፈስ ቅዱስ የሚባለው ነገር በክርስትና ሶስት ናቸው እንጂ እንደ አንድ ነው አረለ የሚታዩ እሱ አሁን ጥያቄ ወደ ስላሴ ሄደብህ። አሁን እዚህ ላይ አንድ ነገር ጨርስና፣ ቆይ ገብቶኛል፣ ገብቶኛል። እና አረስማኝ ይኸው አሁን ይህን ክፍል ስጠይቀን ነገረ ስላሴን የሚያነሳ ክፍል አይደለም። የሚያነሳው አብ ወልድጁን ላከ ወልድ በአብ ተላከ የሚል ሀሳብ አለው። አሁን ይህን ክፍል አንተ እንዴት ተረዳሃው የሚለውን ብቻ ነገር እና ከዛ በኋላ መልሱ እንስጥ። ችግር የለው። እዚህ ጋር የተረዳሁት ነገር ቢኖር ማለት ነው፣ እንደኔ አይዲያና ሀሳብ ከራሴ አንዳችን ነገር ማድረግ አይቻለኝም ሲል የሆነ የሚያዘው አካል እንዳለ የተሰማኝ ነገር አለ። ያም ማወቅ ፈልጌ ነው። እሺ በጣም ጥሩ። ምን ተጠይቆ ነው ጌታ ይሄን የመለሰው? ለማለት የፈለግኩት ከኔ አንዳችም ነገር ማድረግ አይቻለኝም ሲል ሙታንን የሞተን ቀስቅሷል፣ ዱዳዎችን ይፈውሳል። ምን ይላል? ያንን ከራሱ ፍቃድ ነው ወይ፣ ከራሱ ፍቃድ ነው ወይስ ከአብ የሚለውን ነው። አዳምጥም እንዴ? ይሰማሃል ድምፅ? አሁን ይሰማኛል። ምን ብሎ ተጠይቆ ነው ይሄን እንደዚህ የመለሰው ጌታ ከፍ አድርገውና አንድ ስቴፕ ብላ አለ እሱ። አላነበብከው? አንብቤዋለሁ። አሁን ቅድም ራሱ ያነበብኩ ነበር እንጂ ማለት ነው። ሙሉን ሀሳቡን ካነበብከው የአውዱን ፍቺ ካየኸው ጌታ ምን ተጠይቆ ነው ይሄን ነገር ታደርጋለህ ወይስ ታደረገን ተጠይቆ ነው የሚመለሰው? እሱን እንኳን አላየሁትም። በቃ ጥሩ። ስለዚህ ሆለ ወንድሜ፣ እኔ አንድ ነገር ልምከርህ አንደኛ መክረህ ነገር ምንድን ነው በተለይ ሙስሊሞች ጋር የምናየው ችግር ነው አንተ ሙስሊም ስለሆንክ ልምከርህ የሆነ ክፍል ወይ ተሰጥቷችሁ ወይ ደግሞ የሆነ ክፍል ተነግሯችሁ ይሆናል እኔ አንተ ሪኮመንድ ማድረግ አይን አለህ አይምሮ አለ መጽሐፍ ቅዱስ ራሱ ነው ገብተህ ሙሉን አንብበው አሁን የሆነች መስመር ይዘህ ብቻ ስለመጣህ አስበው ዮሐንስ ወንጌ ምዕራፍ አምስት ቁጥር 30 የጠየቀን ከአንድ እስከ 29 ያለውን ሀሳቡ ራሱ ምንም አላወቅኩም አላነበብኩም ሰላሳ ላይ ብቻ ነው የተሰጠህ ሰላሳ ላይ ብቻ ነው የነገሩ፣ ወይ ደግሞ አንተም ያየሃት። ኤኒ ዌይስ ግን እኛ ከፍ ብለን እናንብል ለሌላ ቀንም ስለሚጠቅም ማለት ነው። እሺ በደንብ አስተውል። ቁጥር ሀሳቡ ከሀሳቡ ልንገርህና፣ ጌታ በሰንበት አንድ አልጋ ተኝቶ የነበረ ታሞ የነበረ ሰው ይፈውሳል። እለቱ ሰንበት ነበረ። ገባ እለቱ ሰንበት ነበር። ከፍ ስትል ቁጥር አስር ላይ ያሳያል። ሰንበት ነበረ ይላል። እና ልክ በሰንበት በአይሁድ ልማድ አንድ ሰው ተፈውሶ ወይም ስራ መስራት አይቻልም በአጭሩ እና ጌታ ይህን ሰው ሲፈውሰው አልጋን ተሸክመ ሂድ አለው። ገባ፣ በሰንበት ላይ አልጋን ተሸክመ ሂድ አለው። ተቆጡ አይሁዶች። እንዴት በሰንበት እንኳን አልጋውን ሊሸከም ምንም ነገር እንኳ አንሰራም፣ አንተ ግን በሰንበት አልጋን ተሸክመ ሂድ አልከው ብለው ጌታ ላይ ጥያቄ አነሱ። ቁጥር ይህን የምታየው ቁጥር 10 ላይ ነው። ከዛ ምን ይላ ዝቅ ብሎ ኢየሱስም ያንን ሰው በመቅደስ አገኙ ይላል። ከዛ አስተው ላሁ ቁጥር 16 ላይ እድምሻ እያሳየው ምን ይላል? ስለዚህ በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳዱት ነበር፣ ሊገሉትም ይፈልጉ ነበር ይላል። ይኸው ኢየሱስ ግን እንዲህ አለ። አሁን በደንብ ስማ። አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ብሎ መለሰላቸው። ምን ማለት ነው? መልስልኝ። አባቴ እስከ ዛሬ ዛሬ ድረስ ይሰራል እኔም ደግሞ እሰራለው ምን ማለት ነው? ለምን አዳንቆ ሲሉት ምን ብሎ መለሰ መሰለ? አባቴ እስከዛሬ ድረስ ይሰራል እኔም ደግሞ እሰራለሁ። ምን ማለት ነው? ኦፍኮርስ፣ እስከ ዛሬ አድናል የማድናለው ነገር ነው ምንድነው? አልሰማው ይቅርታ፣ እስከዛሬ እሱ ያድናል እኔም አድናለሁ እንደማለት ይመስለኛል። እስከ ዛሬ ሲባል መቼ የተጀመረ ማለት ነው? በፊትም የተጀመረ አለ። እስከ ዛሬ ማለት በፊትም፣ ጥንት፣ ዓለምም፣ ቅድመ ዓለምም እነዚህን ሁሉ አባቴ ይሰራል እኔም ደግሞ ሰራለሁ እያለ ነው። አሁን እዚህ ጋር ከአብ ጋ ትክክል የሆነ መስራት እንደሚችል እያሳየ ነው ወይስ አይደለም? እዚጋ ጥያቄ አንድ። ወንድሜ ፕሊዝ፣ እያነበሩ ይዝን አላሳይክ ነው እኔ እንድትነው እሺ፣ ከእንትን ካላልከው ችግር የለውም ካላነበብከው፣ እዚሁ አብረን እናነበውና እንማማራለን አይ ካልክ ደግሞ ችግር የለውም፣ ቻሌንጅ ታደርገኛለህ። ድጋሚ ግን መነሻው እንድታዩ ፈልጌ ነው። ጌታ ምን ተጠይቆ ነው የመለሰው የሚለው እንድታዩ ፈልጌ ነው። ለምን በሰንበት አዳንከው ብለው፣ አልጋን ተሸክመ ሄድ ለምን አልከው ብለው አይሁዶች ተቃወሙት። ከዛ ምን አለ ጌታ? አባቴ እስከዛሬ ድረስ ይሰራል እኔም ደግሞ እሰራለሁ አላቸው። ስለዚህ አባቴ እስከ ዛሬ ድረስ ይሰራል እኔም እሰራለሁ ማለት አባቴ በሚሰራበት ጊዜ ሁሉ እኔም ደግሞ እሰራለሁ እያለ ነው አይደል? አባቴና እኔ በሚለው ሃሳብ ውስጥ ምን አገኘ? አባቴ ብሎ የሚጠራው አብን ወልደውም ይላል። አባቴ የሚሰራውን እኔ ምሰራለሁ እያለ ነው። መስራት የሚባለው መፈወስ ብቻ አይደለም። ማንኛውም ነገር፣ ማንኛው ነገር አብ የሚያደረገውን ማን ያደረጓል ማለት ነው። ወልድም ያደረጓል ማለት ነው። ምክንያቱም እኔ እያለ ይናገራል። ለምሳሌ አንተ ቄልጠቅ፣ በደንብ ስማኝ ወንድም አለም። ለምሳሌ አንተ እንደ አንድ ሙስሊም አላህ በፊትም ይሰራል፣ እኔም ደግሞ እሰራለሁ ማለት ትችላለህ? አትችልም። ጎበስ እሺ። ለምሳሌ ሙሴ ወይም አብርሃም እንዲያው ከነቢያት አንዱ ነቢያት ሰው ብቻ ስለሆኑ እግዚአብሔር እስከ ዛሬ ይሰራል፣ እኛም ደግሞ እንሰራለን ማለት ትችላሉ? ክርስቶስ ታዲያ ምን እያለ ነው? ለሌሎቹ አይችሉም። አይችሉም ካልከኝ በጣም ትክክል ነህ። ክርስቶስ ግን አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ሲል ምን ማለት ነው ታዲያ? ለሌሎቹ አይቻልም ለእኔም ሲሆን አይቻልም ለአንተም ሲሆን አይቻልም ማለት። ክርስቶስ ግን እሱ ብቻ ምን አለ? አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ አለ። ምንድን ነው የሚያሳይ እዚህ ውስጥ? ምናልባት ስልጣን ስለተሰጠው ይመስለኛል ምኑ ስልጣንማ? ስልጣን ሌሎቹ አይሰጥም። እንደ ስልጣን የሚሰጥ ቢሆን ሐዋርያት እኮ ስልጣን አላች ሰጥቷቸዋል። ነቢያት እኮ ስልጣን አላች ሰጥቷቸዋል። ግን አንድም ቀን እግዚአብሔር ይሰራል እኔም ደግሞ ሰራለሁ ሲለው ሰምታ? ችግር የለውም አትጨነቅ። ክፍሉን እንድታየው ስለፈለግኩ ምኑን እያሳየ ምስል፣ የሚያሳየው ምስል የስልጣን አንድነት ያሳያል። ምክንያቱም እስከዛሬ ነው የሚለው ይኸው። ለሆነች ደቂቃ ለሆነች ታይም ለዛች ክስተት ሳይሆን እስከ ዛሬ ይሰራል ነው የሚለው። ስለዚህ እኔም ደግሞ እሰራሉ አለ። እኩል እሰራለሁ፣ አብ የሚሰራውን እስከዛሬ እኔም እሰራዋለሁ እያለ ነው። ኦኬ። ይሄን ያስ ቀጠልና ደግሞ እንዲህ አለ፣ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ይላል። አየው፣ ራሱን ከእግዚአብሔር ጋር አስተካክሎ አየው፣ እግዚአብሔር አባቴ ነው ስላለ ስለዚህ አይሁድ ሊገሉት አብዝተው ፈለጉ ይላል። ቀጠለና ስለዚህ ኢየሱስ መለሰ እንዲህ ማላቸው እውነት እውነት እላችኋለሁ። አሁን አስተውል፣ አብ ሲያደርግ ያየውን እንጂ ወልድ ከራሱ ያደርግ ምንም አይችልም፣ ያ የሚያደርገው ሁሉ ወልድ ደግሞ ይህን ደግሞ ያደርጋል አለ። አሁን ደግሞ ድጋሚ ጥያቄ ልስጥ። አብ ሲያደርግ ያየውን ነው እንጂ ይላል። አብ መቼ ነው ያደረገው እና ወልድ መቼ ነው ያየው? አብ ተገልጦ ነበር እንዴ በስጋ አብ በስጋ አልተገለጠም ታዲያ ጌታ አብ ሲያደርግ ያየውን እኮ ነው የሚለው አይቼዋለሁ አብ ሲያደርግ እያለ ነው መቼ ነው አብ ሲያደርግ ወልድ ያየው አይዞህ አየ በደንብ ከፍ ብለህ ስታነበው ኮንሰፕቱን እያስኮት ትመጣለህ ስለዚህ ምን አለ ጌታ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም አለ እና ያ የሚያደርገውን ሁሉ ወልድ ደግሞ ይህን ያደርጋል አለ። አየኸው፣ አብ የሚያደርገውን ሁሉ እኔም ደግሞ አደርገዋለሁ አለ። ግንስ ምን ብሎ ነበር አስቀድሞ? አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ አይችልም። ማለት ማለት መሰለ፣ እኔም ማደርገው ከአብ የተለየ አይደለም እያለ ነው። ከአብ የተለየ ነገር እያደረግኩ አይደለም፣ ከራሴ አንዳች አላደርግም ሲል የተለየ ነገር እያደረግኩ አይደለም። ያንኑ አብ የሚያደርገውን እኔም አደርገዋለሁ አለ። ቀጥሎ አየኸው፣ ምን ይላል አብ ሲያደርግ ያየውን እንጂ ወልድ ከራሱ ሊያደርግ ምንም አይችልም ብሎ ቆመ? አልቆምም። ቀጥሎ ምን አለ? ያ የሚያደርገውን ሁሉ ወልድ ደግሞ ይህንኑ ደግሞ ያደርጋልና ይላል ው ስለዚ፣ ምንድነው እዚህ ውስጥ ያየኸው ከራሴ ላደርግ አልችልም የሚለው? አይ እኔ እኮ አልችልም እያለ አይደለም ጌታ። ከአብ የተለየ ነገር አይደለም ማድረገው አብ የሚያደርገውን ነው መልሼ የማድረግላችሁ እያለ ነው። አሁንም ዝቅ እንበል፣ ወደ አንተ ክፍል እየመጣን ስለሆነ ከዛ ምን አለ? አብ ወልድን ይወደዋልና የሚያደርጉን ሁሉ ያሳየዋል አስተውል እናንተ ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል አብ ሙታንን እንደሚያነሳ ህይወት እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ይሰጣል አይው አሁን ይህ ሁሉ ለምን ያንን አልጋውን ተሸክመ ሂድ አልከው ያን በሽተኛ ፈወስከው ለሚለው ጌታ መልስ እየሰጠ ነው አብ ሙታንን እንደሚያነሳ ህይወት እንደሚሰጣቸው ደግሞ ይሄንኑ ደግሞ ማን እኔ ወልድ እኔ ራሴ አደርጓሉ። አላየኸው? በጣም ፐርፌክት ጥሩ። ስለዚህ ምን እያለ ነው ጌታ? የተለየ ነገር እያረግኩ አይደለም፣ አባቴ የሚያደርገውን ነው የማረገው። ከአባቴ ውጭ የማረገው ነገር የለም። ወይ አባቴ የሚያደርገውን ማሳያችሁ ነው። ሰዎች ሁሉ አብን እንደሚያከብሩት፣ በደንብ ስማ፣ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ይላል። ወንድሜ ሰዎች ሁሉ አብን ምን ብለው ነው የሚያከብሩት? እስቲ ንገረኝ አብን እንደሚያከብሩት ዘንድ፣ አብን ምን ብለው ነው የሚያከብሩት? አምላክ ማለት ነው። አምላክ ይሉታል አይደል? ፈጣሪ ይሉታል አይደል? ጌታ ይሉታል አይደል? አዎ፣ እሺ። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ይላል። አብ እንደሚከበረው ወልድንም ይከበር ዘንድ አይደል የሚለው ይላል። እዚህ ላይ ስለዚህ ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ይላል። አብ በሚከበርበት ስልጣንና ማንነት ወልድም በዛ ስልጣንና ማንነት ይከበራል ማለት ነው። ምክንያቱም ምንድነው የሚለው? ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ይላል። ፍርድን ሁሉ ለወልድ ሰጠው ይላል። አሁን ደግሞ ወይ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳ አይፈርድም ይላል። አሁን አስተውሎ እንድሜ አብ በአንድ ሰው እንኳ አይፈርድም ማለት አብ ከወልድ አነሰ ማለት ነው። አልተረዳህም? እዚህ ጋር ጎበዝ። ለዚህ ነው አየህ፣ በቃ እየካብ ላይ ከፍ ዝቅ ስትመጣ ሀሳቡን ታገኘዋለህ። አሁን እዚህ ጋር ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳ አይፈርድም ሲል ምን ማለት መሰለህ? በስጋ የተገለጠው ማነው? ወልድ አይደል? አብ አልተገለጠም አይደል? እኮ በስጋ ለመገለጡ እሱ ነው እኮ እንትን ያልኩት እኮ። አሁን እዚህ ጋር ጥያቄ ይሄ አብና ወልድ አንድ ናቸው፣ እንደዛ ነው አይደል? እንዲ አይ አይደለም፣ አንድ አካል አናምንም። እ አንድ ይህን ክፍል ልጨርስልህና የአብ ወልድ እንዳልሆነ፣ ወልድ አብ እንዳልሆነ የአካል ትምህርት አለን፣ እሱ እነግርሃለሁ። ችግር የለውም ማለቴ፣ አንድ አይነት ይዞታ ናቸው ለማለት ፈልጌ ነው። ይዞታ የሚባል ነገር የለም በመለኮት። ስማኝ ቆንድሜ በመለኮት በስልጣን በአገዛዝ በፈቃድ በእውቀት አንድ አምላክ አንድ መለኮት አንድ እግዚአብሔር አለ ብለን እናምናለን። በአካል ግን ሶስት ናቸው ብለ ወይም አካል ስንል ባድ እያልኩ አይደለም፣ ፐርሰን እያልኩ ነው። እኔነት ማለት ነው። አብ እኔ ይላል፣ ወልድ እኔ ይላል፣ መንፈስ ቅዱስም እኔ ባይ ነው። ለዚህ ነው ጌታ ምን አለ፣ አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ያላየው። እኔ የሚለው ማን ነው? ወልድ አይደለም እኮ እዚህ ጋር እኔ የሚለው አባቴ የሚለው ቃል ምን ነው የሚያመለክተው? አባቴ አብ አባቴ ሲል አብን ያሳያል እኮ አብን ያሳያል። ደግሞ እኔ የሚለው ደግሞ ወልድን ነው የሚያሳየው፣ አይደለ ወልድ? በጣም ጥሩ። ስለዚህ ሶስት አካል አለ ሱ ነው ሶስት እኔነት አለ። ተረድቻለሁኝና አሁን ያልከው ተረድቻለሁኝና ላይ ጋ ከራሴ አንዳችም ነገር ላደርግ አይቻለኝም የሚለው ቃል አብ የተሰጠው መሆኑን ነው አለ እንትን የሚለው የሚያስረዳው አሳየኝ አሳየኝ ስለዚህ እንደሱ ከሆነ እኮ አብ አይፈርድም ይላል እኮ። ታዲያ አሁን እኳ ነበብኩል ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ እንኳን አይፈርድም ማለት አብ ከወልድ አነሰ ማለት ነው። አብ አይፈርድም የመፍረድ ስልጣን የለውም፣ ወልድ ነው የሚፈርደው እየተባለ ነው። በመፍረድ ወልድ ይበልጦ አላብን እየተባለ ነው። ወንድሜ ኖ፣ እንደዛ አላልኩም። አንተ አልክ አላልኩም። ጽሁፉ እንደዛ ነው የሚለው፣ እንደዛ ማለት ነው ሲተረጎም ነው ያልኩ። ምክንያቱም ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ኳ አይፈርድም ነው የሚለው። ማን ነው ፈራጁ ነው የሚለው እዚጋ፣ አብ ወይስ ወልድ? እዚጋር ወልድ ይመስለኛል። ኦኬ፣ ስለዚህ አብ አነሰ ማለት ነው። አብ አይፈርድም ማለት ነው። ምክንያቱም የሚለው ፍርድን ሁሉ ነው የሚለው፣ ሁሉም ፍርድ ነው የሚለው። እያነት ችግር የለውም። ቶ ቲንክ አዲስ ሆኖ ባል አንተም አንዲት መስመር ብቻ አንበበ ስለመጣ ብዙም እውቀቱ ስለሌለኝ እውቀቱ ሳይሆን ወንድሜ ፓርታቸው ነው፣ ሆን ለእውቀቱ ነው የጠየኩት፣ እዚህ የገባው። ለዛም እኮ እየረዳሁክን ያለሁት ለሌላ ቀን ውስታዞችህ የሚነግሩን ነገር አንዷን መስመር ሳይሆን ጎሄድ ገብተ ሙሉ መጽሐፍ ቅዱሱን አንብበው የዛን ሰዓት የሚነግሩህና መጽሐፍ ቅዱሱ የሚናገረው ልዩነቱን ተዋል። ይህን ግን እንጨርሰው አንዴ ስለጀመር ነው። ስለዚህ ምናለ ጌታ ወልድን የማያከብር የላክሆናብን አያከብርም። እየው ወልድን የማያከብር የላክሆናብን አያከብርም። እሺ ጌታ ምን እያለ ነው ወልድን የማያከብር የላከውን አብን አያከብርም ሲል ምን ስላሉት ነው አይሁዶች ላይ ጋር በነበረው ጥቅስ ነው ምን እኮ ምን ብለው ስላሉት እንዴት ራስን ከእግዚአብሔር ጋር እኩል ታረጋለህ ስላሉት አይደል በዛ ምን ስላለ ነው እኩል አረጋህል ያሉት ምን መልሶላቸው ነው ራስን ከእግዚአብሔር ጋር እኩል አረጋህል ያሉት ምን ስላላቸው ነው ሰንበት ምናምን ምናምን በሚለው መሰለኝ። ኧረ ተው እሱማ ማ ከእሳቸው ነው። እሱ ግን ምን ስለመለሰላቸው ነው? እግዚአብሔር ጋር ራስህን እኩል አድርገህ እውነት እውነት እላችኋለሁኝ ምናምን ምናምን በሚለው ነው። እዚህ ጋር ካልሰማኸኝ እኮ ወንድሜ፣ አብ ሊያደርግ ያየውን ነው እንጂ ምናምን በሚለው ነው። እሺ ካልሰማኸኝ ግን ችግር ነው። አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ስላላቸው አይደል በቃ እንዴት ራስህን ከአብ እኩል ታደርጋለህ ከእግዚአብሔር እኩራስ እንዴት ታደርጋለህ ብለው ነው ጌታ ግን ምን አላቸው እኔን ያላከበረ አላቸው አብንም አያከብርም ምን አለ ው እሺ ወልድን የማያከብር የላከውን አብን አያከብርም እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ህይወት አለው ከሞትም ወዲያው ተሻገረ እንጂ ወደ ፍርድ አይመጣም እውነት እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምፅ የሚሰውበት ሰዓት ይመጣል፣ እርሱም አሁን ነው። የሚሰውትም በህይወት ይኖራሉ። የእግዚአብሔር ልጅ እያለ የሚናገረው ለራሱ ነው አይደል? በጣም ጥሩ። ስለዚህ ክርስቶስ የእግዚአብሔር ልጅ ይባላል፣ አባቱ ደግሞ አብ ይባላል። ማለት አብ ይላል በደንብ ያው አብ በራሱ ይላል ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ይላል ይኸው ህይወት እንዲኖረው ሰጥቶታልና ይላል። አስተውል አብ በራሱ ይወታለሁ ወልድም ደግሞ በራሱ ይላል። የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው ይልና ከዛውን ሊመጣ ነው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካም ያደረጉ ለህይወት ትንሳኤ፣ ክፉ ያደረጉ ለፍርድ ትንሳኤ ይወጣሉና በዚያ አትደነቁ። እኔ ከራሴ አላውና የው እኔ ከራሴ አንዳች ላደርግ አይቻለኝም። እንደሰማሁ ፍርድ አለው ፍርዴም ቅን ነው። የላከኝን ፈቃድ እንጂ ፈቃዴን አልሻምና እኔ ስለ ራሴ በመሰክር እያለ ይቀጥላል። አሁን ከላይ እኔ ከራሴ አንዳች አደርግ አይቻለኝም ያለው ወልድ፣ ከላይ ግን ምን እያለ መቷል? አባቴ ይሰራል እኔም ደግሞ እሰራለሁ እያል ነው አይደል? እኮ እዚህ ጋር እንዴት ከራሴ ምንም ላደርግ አይቻለኝም እንዴት አለ ነው አባባልኛው። ስለዚህ እንዴት ነው የምናጣጥመው? ንገረኝ። ከላይ አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ካለ፣ እኔ እፈርዳለሁ ካለ፣ ኦኬ፣ ከታች ደግሞ መጥቶ ከራሴ አንዳች ላደርግ አይቻለኝም ሲል እየተጋጨ ነው እየተጋጨ ነው እ ይሄን ያለው እኮ በከሰሱት ክስ ምክንያት አይደለም አይደለም። እንዳተና አዳምጥ ፕሊዝ። እያዳመጥኩ ነው። ቅድም ብዬ ያሳየው ቁጥር 19 ላይ እንደ ልድገምልህ። ስለዚህ ኢየሱስ እንዲህ አላቸው፣ እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ያደርግ ምንም አይቻልም፣ ያ የሚያደርገውን ሁሉ ወልድ ደግሞ ይህን ያደርጋል ይላል አይደል ጠይቄ ነበረ ትዚን እንደሆነ መቼ ነው ያየው ብዬ ጠይቄ ነበረ። ወልድ መቼ ነው አብ ሲያደርግ ያየው ንገረኝ። ምክንያቱም ቁጥር ሰላሳ ላይ ያለው ኮንሰብትም እዚህ ላይ ያለው ማንነት ይላል አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም፣ ያ የሚያደርገውን ሁሉ ወልድ ደግሞ ያደርጋል ይላል። ወልድ መቼ ነው አብ ሲያደርግ ያየው? አሳውቆት ይሆናል አሳውቆት የለም እኮ አየ ነው የሚለው፣ ሲያደርግ አየ ነው የሚለው። ኦኬ እሺ፣ እዚህ ጋር ትንሽ እንትን ብሎኛል። ያው እውቀቱን ብዙም የለኝም፣ ችግር የለው። መልሱ ምን መሰለ፣ ቅድም እኮ ተስማምተን መተናል። ምንድን ነው መልሱ መሰለ፣ ክርስቶስ የሚያደርገው ነገር ከአብ የተለየ አይደለም። አብ የሚያደርገውን ወልድም ያደርገዋል። አብ የፈቀደውን ወልድም ይፈቅደዋል። አብ ከወልድ የተለየ ስራና ተግባር እና ደግሞ ፈቃድ የለውም። ወልድም የሚያደርገውን ያንኑ አብ የሚያደርገውን ነው ያንኑ አብ የፈቀደውን ነው። ስለዚህ ከእኔ አንዳች ዳረግ አልችልም ሲል የተለየ ነገር ከራሴ አውጥቼ በተለየ ነገር አብ የማያውቀውን አብ ያላደረገውን እኔ ደግሞ ልዩ ነገር አላደርግም ያለ ነው ጌታ። ከራሴ አንዳች ነገር አላደረግም ሲል ለምሳሌ አሁን እናንተ አይደል አ እናንተ ገብቶኛል። ከራሴ አንዳች ነገር አላደርግም ሲል እዚህ ጋር ከሱ አብ እንደሚበልጥ እያሳየ እኮ ነው። ወልድ ይበልጣል ተባለ እኮ። አብ በማንም አይፈርድም ወልድ ነው የሚፈርደው ተባለ እኮ ደግሞ። አየህ ትርጉምን አንተ ማስታከር አለብህ። ምክንያቱም መጽሐፉ የሚለው ክርስቶስ ኢየሱስ፣ ቅድም ምን ጠየቅኩ? ወልድ ብቻ ነው አብ በማንም አይፈርድም ሲል አብ ከወልድ አነሰ ወይ ስል ምን አልከኝ? እሺ ይህን ጥያቄ እንትን ልበለውና ማለት ነው። ይሄ ኢየሱስና ወልድና አብ አንድ አንድ ናቸው አይደለ? በምን በመለኮት? አዎ፣ በስልጣን አዎ፣ አዎ፣ በመለኮት በአምላክነት በስልጣን አንድ እ በስልጣን አንድ ናቸው አለ። በመለኮት አንድ ናቸው ስልጣን ስንል አምላክነት መግዛት መለኮትነት ማለት ነው። ታዲያ ኢየሱስ ክርስቶስ ለምንድን ነው ስልጣን በምድርም በሰማይም ተሰጠኝ የሚለው ለምንድን ነው? በጣም ጥሩ ጥቅስ ውስጥ እና ደግሞ አሁንም አሳይሀለሁ ከፍል ማቴዎስ አይ ቲንክ መቼ ትናንት ንቢያ ለ2717 ሆን አካባቢ መሰለኝ ሌላውን ክፍል ከፍ ብላ ንበዋል ትንሽ ቅድም እኮ እንደሱ ብለኸኝ እኮ አዲስ ሆኖ ብሃል። እሺ ችግር የለውም። እሺ ስልጣኑን በምድርና በሰማይ ተሰጠኝ የሚለው ነው የፈለግከው አይደል? አዎ ማነው ሰጪው የሚለው ነው። ሀያ ስምንት ነው የሚነግርህ የእሱ ከሆነ ማን ሰጠው? ጥሩ የራሱ አይደለ የሚለው ነው። ችግር የለውም። እሺ ማቴዎስ ሀያ ስምንት ላይ የሚለው መሰለ። እሺ ማቴዎስ ሀያ ስምንት አስራ ስምንት እሺ ምን ይላል መሰለ? ባዩትም ጊዜ ሰገዱለት፣ የተጠራጠሩ ግን ነበሩ ይላል። እንግዲህ ይሄ ማለት መቼ መሰለ? በደንብ አስተውል። ይሄ ጌታ ከሞት ከተነሳ በኋላ ከሐዋርያቱ ጋር የነበረው ንግግር ነው እሺ። አሁን አንተ እንደ አንድ ሙስሊም ኢየሱስ ክርስቶስ ሞቶ ተነሷ ብላ አታምንማር አረ ነው ወንድሜ አረ ተው እሱ መልስልኝ እሺ እኔ ሙስሊሞች ጥቅስ የምታመጡት እኔ አምናችሁበት ከሆነ ይሄ ቃል የሚገኘው ከሞት ከተነሳ በኋላ ነው እኔ እኮ በጣም ይገርማል እኮ አንዳንዴ ለምሳሌ ጌታ በመስቀል ላይ አምላኬ አምላኬ ለምን ተውሄ? ወይ ደግሞ አባቱ የሚያደርጉትን ያቁምና ይቅርበላቸው ብለዋል ይለዋል። እሺ ይሄን የተናገረው ግን መስቀል ላይ ነው። በመሰቀሉ ያምናሉ አያምኑ? በጣም ኮንፊውዝ የሚያደርግ ነገር እኮ ነው። መስቀል ላይ ሆነ ይሄ። ጌታ ከመስቀሉ በፊት ይህን ነገር ተናግሮት አያውቅ። በመስቀል ላይ ሆነ ይህን ነገር ተናገረ። ይሄን ነገር ያመጡና ሙስሊሞች ይኸው ይላሉ። ይሄ እንግዲህ የተናገረው መስቀል ላይ ነው። ታምኑበታላችሁ? አይ አናምንበትም። እሺ አሁን ደግሞ መጣ ወንድማችን ስልጣን ሁሉ በሰማይና በምድር ተሰጠኝ አለ። ጥሩ እሺ። ይሄ ግን የተናገረው ጌታ ከሞት ከተነሳ በኋላ ነው። ሞትና ትንሣኤውን ታምንበታለህ አታምንበትም? ሰው ምንድን እኔ እኮ አልገባኝም። ይሄ ክፍል ስለ ክርስቶስ ነቢይነት ወይም ስልጣን እንደተሰጠው ይናገራል። ይሆናል እናምንበታለን ብሎ ያመጡታል። ከዛ ደግሞ ከፍስትል ደግሞ ክርስቶስ ደግሞ እንደተነሳ ይናገራል ይህስ አናምንበትም ግን እንመልሰው ችግር የለውም። እሺ እንግዲህ ሙስሊሞች ፕሊዝ ከፍና ዝቅ ብላችሁ አንብቡ ሁላችሁም ኦስታዝ የሚሰጣችሁን ጥቅስ የሆነ ሰው ምናምን የሚሰጣችሁን አንድ ጥቅስ ይዛችሁ ከመጣችሁ እንደዚህ ግራ መጋባት ይመጣል ስለዚህ ሙሉን አንብቡ አይምሯችሁን ጆሯችሁን አይናችሁን ተጠቀሙበት ማስተዋላችሁን እሺ ስለዚህ ምን ይላል ጌታ ይህም በገዢው ዘንድ የተሰማ እንደሆነ እኛ እናስረዳዋለን፣ እናንተም ያለ ስጋት እንድትሆኑ እናደርጋለን አሏቸው። እነርሱም ገንዘቡን ተቀብለው እንዳስተማሯቸው አደረጉ ይላል። እንግዲህ ጌታ ከሞት ተነሳ ማለት ነው። ከዚያ ቁጥር 16 11 ደቀ መዛሙርት ግን ኢየሱስ ወደ አዛዥው ተራራ ወደ ገሊላ ሄዱ። ባዩትም ጊዜ ሰገዱለት፣ የተጠራጠሩ ግን ነበሩ። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ምናላቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝካችሁንም ሁሉ እንዲጠብቁ እያስተማራችኋቸው ለደቀ መዛት አድርጓቸዋል። አሁንም ዝቅ ብላችሁ ሙስሊሞች ብታነቡት ጭራሽ ጥምቀት ራሱ በአባቱ በራሱም ስም በመንፈስ ቅዱስም ስም እንደሚደረግ ያሳያል። ይህንን ስክፍ ትቀበሉታላችሁ አትቀበሉት፣ ያችን አንድ መሰር ነው የምትቀበሉት።